ከግንባታ ጋር በተያያዘ ለህንፃ ባለቤቶች ማስጠንቀቂያ ተሰጠ። በማስጠንቀቂያው መሰረት የማይሰሩ ሰዎች በሊዝ አዋጁ መሰረት ተገቢውን ህጋዊ እርምጃ የሚወስድ መሆኑን መንግስት አሳውቋል። በሌላ በኩል ደግሞ ደረቅ እንጀራ እንዳይሸጥ መከልከሉንና ና ከ16 ሺህ በላይ ዜጎች የኢትዮጵያን ድንበር ሲያቋርጡ መያዛቸውን ሰምተናል። የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ግንባታ ጀምረውን ላቆሙ የህንፃ ግንባታ ባለቤቶች ማስጠንቀቂያ ወጣ። በማስጠንቀቂያው መሰረት የማይሰሩ ሰዎች በሊዛ አዋጁ ተገቢውን ህጋዊ እርምጃ የሚወስድ መሆኑን ማሳውቀዋል። በተለያዩ ጊዜያት የግንባታ ፈቃድ በመውሰድና ግንባታ የጀመሩ አልሚዎችን በሚመለከት ነው የአዲስ አበባ ግንባታ ፈቃድና ቁጥጥር ባለስልጣን ማስጠንቀቂያ የሰጠው። በዚህም በተለያየ የግንባታ ደረጃ ላይ አድርሰው ግንባታውን ሳያጠናቅቁ ያቆሙ የህንፃ ግንባታ ባለቤቶች ወይም ባለሙያዎች በአስቸኳይ ወደ ስራ እንዲገቡ አስጠንቅቀዋል። በአስቸኳይ የህንፃ ህግጋትንና አሰራሮችን ጠብቃችሁ ወደ ግንባታ ስራ እንድትገቡና አጠናቃችሁ ለአገልግሎት ዝግጁ እንድታደርጉ ሲል አሳስበዋል። ይህን ተግባራዊ በማያደርጉት ላይ ግን በህንፃ አዋጅ ደንብና መመሪያ እንዲሁም በሊዝ አዋጁ መሰረት ተገቢውን ህጋዊ እርምጃ የሚወስድ መሆኑን ባለስልጣን መስሪያ ቤቱ አሳውቀዋል። በከተማ አስተዳደሩ እየተገነቡ ባሉ ቤቶች የሚገጥሙ ችግሮችን ከወዲሁ ለመፍታት የሚያስችል ውይይት ማካሄዱንም ባለስልጣኑ አሳውቀዋል። በአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን የክትትልና ቁጥጥር ዘርፍ ምክትል ዋና ዳይሬክተር ኢንጂነር አበበ ሸቱ ከቤቶች ልማትና አስተዳደር ቢሮ ጋር በመቀናጀት በግንባታ ሂደት ወቅት እያጋጠሙ ያሉና ሊያጋጥሙ የሚችሉ ችግሮችና መፍትሄዎች ላይ ውይይት መካሄዱን ጠቁመዋል። በቤቶች ልማትና አስተዳደር ቢሮ የቤቶች ልማት ዘርፍ ምክትል ስራ አስኪያጅ አቶ መኮንን ሚጀና በበኩላቸው በተለይም በሰባ ሰላሳ ፕሮጀክትና በሌሎች ግንባታ ስራዎች ላይ በፍላጎትና አቅም ያላቸው አማካሪዎችና ማህበራት ክፍተቶቻቸውን ሞልተው በጥራትና በጊዜ እንዲሁም ደህንነቱ በተጠበቀ መልኩ እየተሰራ ስለመሆኑ ተናግረዋል። በዚህም መሰረት የቀጣይ የስራ አቅጣጫ መሰጠቱን የታወቀው የተጀመሩ ፕሮጀክቶች በተያዘላቸው ጊዜ ገደብና ጥራት ተጠናቀው በአፋጣኝ ለአገልግሎት እንዲውሉ ለማስቻል ሰፊና ጥልቅ ውይይት ከተደረገ በኋላ ውይይቱ መጠናቀቁ ታውቋል። ከዚሁ ጎን ለጎን ምሽት ላይ ለሚካሄድ ማንኛውም የህንፃ ግንባታ በቅድሚያ ፈቃድ ማውጣት ግዴታ እንደሆነ ተገልጿል። የምሽት የግንባታ ፈቃድ አገልግሎት መኖሩን ባለማወቅ ምሽት ላይ ያለ ፍቃድ ግንባታ የመገንባት ከፍተኛ ዝንባሌ እየታየ ነው ተብሏል። ሆኖም ምሽት ላይ የሚደረግ የግንባታ እንቅስቃሴ ፍቃድ የሚያስፈልገው መሆኑን የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን አስታውቋል። የግንባታ ፈቃድና ቁጥጥር ባለስልጣን ባለሙያ አቶ ሳሙኤል ደምሴ ምሽት ላይ ግንባታ በመገንባት ሂደት አደጋዎች እየገጠሙ እንደሆነ ገልጸዋል። ምሽት ላይ ለሚደረጉ ማንኛቸውም የግንባታ አይነቶች በቅድሚያ ከሚመለከተው ተቋም ፈቃድ ማውጣት ግዴታ ነው ብለዋል። የዚህን የምሽት የግ የግንባታ ፍቃድ አገልግሎት በቅድሚያ መውሰድና መገንባት ላይ በአልሚዎች በኩል የግንዛቤ ክፍተት መኖሩንም ጠቁመዋል። በመሆኑ ምሽት ላይ ለሚካሄድ ግንባታ በቅድሚያ የምሽት ግንባታ ፍቃድ አገልግሎት የሚል ፍቃድ መውሰድ ግዴታ እንደሆነ ተገልጿል። አቶ ሳሙኤል ያለበቂ የግንባታ ግብዓት የሳይት ግንባታ መጀመርና የሰራተኞችና የስራ ላይ ደህንነት ሳይሟላ ከአዋጁ ጋር የሚጋጩ ለውጦችን በቸልታ ማለፍ በተደጋጋሚ የሚታዩ ችግሮች ናቸው ብለዋል። ባለሙያው ከዚህ ጋር በተያያዘ ከ2015 እስከ 2017 ባሉት ሁለት ዓመታት ጊዜ ውስጥ ብቻ በኮንስትራክሽን ስራዎች ላይ 142 የሞት አደጋ ማጋጠሙን ገልጸዋል። የሕንፃ ግንባታ አማካሪዎች የሚያማክሩት ሳይት ያለበትን አደጋ አጋላጭ ሁኔታ በዝምታዊ ማለፍ ቸልተኝነት ይስተዋላል ብለዋል። ይህንን ችግር ለመፍታትና አደጋዎችን ለመቀነስ የግንባታ ፈቃድና ቁጥጥር ባለስልጣን በተከታታይ ሙያው ላይ ለሚሳተፉ 10 ሺ ሰዎች ስልጠና ለመስጠት እቅድ መያዙን ተናግረዋል። በ2018 ዓ ም ተከታታይነት ያለው የግንባታ ስራ የደህንነት ስልጠና ለመስጠት የግንባታ ዳታ ፈቃድና ቁጥጥር ባለስልጣን ዝግጁ ሆኗል ሲሉ አቶ ሳሙኤል ደምሴ ገልጸዋል። በሌላ በኩል ደግሞ ደረቅ እንጀራ በሸቀጣሸቀጥ መደብሮች እንዳይሸጥ የሚከለክል መመሪያ ሊዘጋጅ ነው ተብሏል። ደረቅ እንጀራን በየሰፈሩ በሚገኙ የሸቀጣሸቀጥ ሱቆች ውስጥ ለጤና ጎጂ ከሆኑ ምርቶችና ንጥረ ነገሮች ጋር ለገበያ ማቅረብን የሚከለክል አዲስ መመሪያ በቅርቡ ስራ ላይ እንደሚውል የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ይህ ውሳኔ የደረቅ እንጀራን ንጽህናና የሸማቹን ጤና ለመጠበቅ ያለመ መሆኑ ተገልጿል። በተቋሙ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ ስጢፋኖስ ጌታቸው የመመሪያውን አስፈላጊነት አስመልክቶ በሰጡት ማብራሪያ በሸቀጣ በሸቀጣሸቀጥ መደብሮች ውስጥ እንደ ሳሙናና ኦሞ ያሉ የጽዳት ዕቃዎች እንደ ፍሊት በረኪናና የአይጥ መርዝ ያሉ አደገኛ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶች ለሽያጭ ስለሚቀርቡ ደረቅ እንጀራን ከነዚህ አደገኛ ይዘት ካላቸው ጎጂ ንጥረ ነገሮች ማራቅ አስፈላጊ ሆኖ መገኘቱን ገልጸዋል። አዲሱ መመሪያ ደረቅ እንጀራ ለገበያ እንዲቀርብ የሚፈቀድባቸው ቦታዎች ለእንጀራ ብቻ ተብለው የተዘጋጁ የእንጀራ መሸጫ መደብሮች፣ ዳቦ ቤቶች እንዲሁም አጠቃላይ ምግብ አቅራቢዎች ማለትም ካፌ ሬስቶራንትና ሆቴሎችን ጨምሮ በምግብ ነክ ምርት አቅራቢ መደብሮች ውስጥ ብቻ ነው ተብለዋል። ዳይሬክተሩ አቶ ስጢፋኖስ እንጀራ ከተጋገረ በኋላ የሚጓጓዝበት መንገድም ቁጥጥር ከሚደረግባቸው ነገሮች መካከል አንዱ እንደሆነ ገልጸዋል። ደረቅ እንጀራ ከተመረተ በኋላ ለተገልጋዩ በሽያጭ ወደሚቀርብበት ቦታ ሲጓጓዝ ትክክለኛና ለብክለት ያልተጋለጠ እንዲሆን መመሪያ ማሰሪያው ያስገድዳል። የዝግጅት ስራው የሚጠናቀቅበትና ስራ ላይ የሚውልበት ጊዜ ያልተጠቀሰው አዲሱ መመሪያ አሁን ያለውን ጎጂ መስሎ የማይታይ የተሳሳተ አሰራር መቀየርን አላማው ያደረገ ነው ተብሏል። መመሪያው በተጨማሪም እንጀራው የሚታሸግበት ወይም የሚሸፈንበት ስስ ላስቲክ ለምግብ መጠቅለያነት የሚያገለግል መሆን አለመሆኑ ተጠንቶ ደረጃ እንዲወጣለት የሚያስገድድ አንቀጽ እንደተካተተበትም አቶ ስጢፋኖስ ጨምረው ተናግረዋል። ዳይሬክተሩ በመጨረሻም በርካታ ደረቅ እንጀራ አምራቾች በግልና በቡድን በመደራጀት ሰዎች በህጋዊ መንገድ የእንጀራ ማምረትና መሸጥ ስራ ላይ እንደተሰማሩ ጠቅሰው ከቅርብ ጊዜ ወዲህ የዘርፉ ቁጥጥር መጠናከሩ እንጀራን ከባዕድ ነገር ጋር ቀላቅሎ የማምረት ህገወጥና ኢሞራላዊ አሰራር እንዲቀንስ ማድረጉን አስረድተዋል። በሌላ በኩል ደግሞ ከ160 በላይ ዜጎች የኢትዮጵያን ድንበር ሲያቋርጡ ተይዘዋል ሲል የኢትዮጵያ መንግስት አስታውቋል። የኢሚግሬሽንና ዜግነት አገልግሎት ባለፉት ሶስት ወራት ከ10 ቢሊዮን ብር በላይ ገቢ ማግኘቱን ተከትሎ በተቋሙ ተልዕኮ ላይ ከፓርላማ ጥያቄ ቀርቦበታል። በተያዘው በጀት ዓመት የመጀመ የመጀመሪያ ሩብ ዓመት 16465 የውጭና የሀገር ውስጥ ዜጎች በህገ ወጥ መንገድ ወደ ኢትዮጵያ ሊገቡና ከኢትዮጵያ ሊወጡ ሲሉ መያዛቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። አገልግሎቱ የ2018 ዓም በጀት ዓመት የሩብ ዓመት እቅድ አፈጻጸም ሪፖርትን በህዝብ ተወካዮች ምክር ቤት ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ በዛሬው ውለት አቅርበዋል። የተቋሙን የሶስት ወራት የስራ ክንውር ሪፖርት በንባብ ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ት ባለፉት ሶስት ወራት ከ545000 በላይ የሚሆኑ ዜጎች የፓስፖርት አገልግሎት አግኝተዋል ብለዋል። ከዚህ ውስጥ ከ373000 በላይ ዜጎች መደበኛ፣ ከ133000 በላይ ለሚሆኑ አስቸኳይ፣ ከ14000 በላይ ኢፓስፖርት እንዲሁም ከ20000 በላይ ለሚሆኑት ደግሞ በቆንጽላ በኩል በአጠቃላይ ከ545000 በላይ ዜጎች አገልግሎት ተሰጥቷል ሲሉ ዳይሬክተሯ ተናግረዋል። በሩብ ዓመቱ ለመስጠት ታስቦ የነበረው የፓስፖርት መጠን ከ780000 በላይ እንደነበርም ተጠቅሷል። ሪፖርቱን ተከትሎ ጥያቄ ጥያቄ የጠየቁት አቶ ሳዲቅ አደም የተባሉ የምክር ቤት አባል የተቋሙን የቁጥጥር አቅምን ማደግ አድንቀው በሩብ ዓመት የተሰጠው የፓስፖርት አገልግሎትም የተሻለ እንደሆነ ተናግረዋል። ነገር ግን ተቋሙ ከተሰጠው ኃላፊነት አንጻር ወደ ገቢ መሰብሰብ አላዘመንም ወይ ሲሉ ጥያቄያቸውን አቅርበዋል። በሩብ ዓመቱ ወደ 11 ቢሊዮን ብር ለመሰብሰብ የኢሚግሬሽን እና ዜግነት አገልግሎት ማቀዱን ያስታወሱት የምክር ቤት አባሉ የአገልግሎቱ ቀዳሚ ግብ መሰብሰብ ነው ወይስ አገልግሎትን ተደራሽ ማድረግ ነው ካሉ በኋላ ማብራሪያ እንዲሰጣቸው ጠይቀዋል። ጠይቀዋል። አገልግሎቱ ገቢ ላይ ትኩረቱን አድርጓል በሚል ለተነሳላቸው ጥያቄ መልስ የሰጡት ወይዘሮ ሰላማዊት ዳዊት የምንሰጠው አገልግሎት ስለሆነ በዚህም ብዙ ገንዘብ እንደሚሰበሰብ ተናግረዋል። የተቋሙ ባህሪ አገልግሎት መስጠት ነው። በዚህም በተለይ የውጭ አገር ሰዎች ሲመጡ ቪዛ እንስጣለን። ይህ አገልግሎት ደግሞ በየትኛውም ዓለም በገንዘብ የተተመነ ነው ሲሉ አስረድተዋል። በግባችን መሰረት ገቢን በአግባቡ መሰብሰብና ወደ ብሔራዊ ቋት ማስገባት ካልቻለን የተቋሙን አቅም ማሳደግ እንችላለን ማለት አንችልም ብለዋል ወይዘሮ ሰላማዊት ዳዊት በግባችን መሰረት ገቢን በአግባቡ መሰብሰብና ወደ ብሔራዊ ቋት ማስገባት ካልቻልን የተቋሙን አቅም ማሳደግ አንችልም ብለዋል። የተቋሙ ገቢ ባደገ ቁጥር ለራሱም የሚጠቀመው ከሚሰበሰበው ስለሆነ ሁሌ የሚለምን ተቋም መሆን የለበትም፣ ምክንያቱም ደግሞ ቴክኖሎጂው በየጊዜው ስለሚቀያየር ራሱን ማሻሻል እንዳለበት ዳይሬክተሯ ጠቁመዋል። ከዚህ ቀደምም በመንግስት ስም አገልግሎቱ ገቢ እንደሚሰበስብ የተናገሩት ወይዘሮ ሰላማዊት እኛ ያደረግነው የቀድሞውን ወይም የነበረውን ገቢ በአግባቡ መሰብሰብ ነው ብለዋል። ሰዎች ብዙ ጊዜ ገቢውን የሚሰበስበው ከፓስፖርት ይመስላቸዋል እሱ ግን ስህተት ነው ያሉት ዳይሬክተሯ፣ ከገቢው ትልቁን ድርሻ የሚይዘው ግን ከቪዛና ተያያዥ አገልግሎቶች መሆናቸውን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ ተናግረዋል። ባለፉት ሶስት ወራት ውስጥ ብቻ ወደ ሀገር ውስጥ ሊገቡ ሲሉ ከ3400 በላይ የውጭ ሀገር ዜጎች መያዛቸውንም አገልግሎቱ ጠቁመዋል። ከዚህ ውስጥ ሊወጡ ሲሉ የተያዙት 1500 በላይ ሲሆኑ ከ10900 በላይ ኢትዮጵያውያን ደግሞ በህገወጥ መንገድ ከሀገር ሊወጡ ሲሉ ባለፉት ሶስት